አብራና ገና ማንም ተነስቶ በወረወሬ እኔ እኔ አላየሁም በረከት በረከት ያለ ከነጋ ከቤት በረከትንም አላየሁትም። ይሄ ለማስተሽ ይተሪ ይባላል። የሰማሽ ነገር አለ? ምንም ነገር አልሰማም። አንተ ጋር ደወለ ሰው ምናምን የለም? ኧረ ማንም አልደወለም። ይባላል ምን በጣም ግራ ገበኝ። እንደዚህ ያደርጋል ብለህ የምታስበው የምጠረጥረው ሰው አለ? ምንም ያለኝ ነገር የለም። እና በቃ እንሂድ እንጂ፣ ወደ ወዴት ሸውን የት ብለን ነው ምንድ? እና ታዲያ ዝም ብለን ቁመን እዚህ ከማየት አለብን፣ መጠየቅ ያለብን ሰውን እንጠይቅ፣ ዞር ዞር እንበልና ለማንኛውም፣ በቃ ት ነው እናንተ የት ነው የምታረጋጋ? እንጂ አብረን እንሄዳለን እንጂ አብረን ነው የምንሄደው እናንተ በዛኛው ሄሎ እ ወይዬ አይሰማም እግዚአብሔር ሰላም ነው። ይቀመስ ትይይ ቆይ አብረን እንሄዳለን እያልኩህ ነው። አንተ ነው አንተ አላየሁም። ምንም የሰማሁት ወሬ የለም። እኔ እሱን እሱም ቦታ ብናቅ እንግዳኛውን ምን አልፋን እየፈለግነው ነው ሄስ ምን አውቃለሁ በእናት እኛውን በጣም ጠፍቶን እየተጨናነቅን ነው። ወይኔ አረ በእናት ምንም አናት ስማኝ እንጂ ምናልባት አልባት አንተ አላየሁም እ ከነጋ ምናምን አላየሁም። ምናልባት ሊስትሮ ቦታ ምናምን ሴዳይተው ከሆነ እቃ ይዞ ከማን ጋር በረከት? ከመንጌ ጋር ጠዋት። ማለት የት ነው? በባጃጅ የሚሄዱት ጧት። አብርሃም ፓሪስ። ሄሎ አብርሽ፣ እንዴት ነህ? ከመንጌ ጋር ዛሬ ተዋለ? ወደ የት ነው የሄዱ? እሺ። አዲስ ነገር አዲስ ነገር ካለ አሳውቀኝ። እሺ፣ እሺ። በል እስኪ እደውልለት እስኪ፣ ለመንጌ። አይ ከመንጌ ጋር ከሄዱ ማለት አበቃ ከሱ ጋር አይጥ የሆነ ልጅ ምን አባታዊ ነገር ምን እንደዚህ ይርዝ ምሉ ነገር ሰው ይጨነቃል፣ አትልም እንዴ? አትናገር። ሙሉ ነው። በረከት አንተ ጋር እንዳለ ሳትነግረን፣ አንተ ጋር እንዳለ ለምን እኔ ጋር ነው ብላትና፣ ገርምኛ ስንቱን አሰብ ነው መሰለ። በዚህ አጭር ጊዜ ውስጥ አብራችሁ የላችሁ እንዴ? አሁን እሺ ተው፣ አሁን እስቶ ችግር የለውም። እሺ ጠዋት በባጃጅ አብራችሁ አልሄዳችሁም?

አብራም ተረጋጋና፣ አብረን እንደ መንጌ እዚህ ይምጣ። ምን ያረብ ይመጣ ነው የምትሄደው? ከሱ ጋር እሱ ጋር እዚህ ይምጣና እና ታዲያ ምን ማለት አብሮ ማለት ማለት ሰፈር ነው የሚኖር እዚህ ይመጣል። ና፣ ና የት ነህ አንተ አሁን? ተፈረህ ካና ብሩክ ቤት ፊት ለፊት አብርሃሙ፣ ደግሞ ተረጋጋ በቃ ነገሩ ማለት ተረጋጋ ማለት ነገሩን ሳታጣራ መንጀም ምን አይነት ተንጎል ያሰበ? እና ምን አቅለ ማለት ነው። እስኪ መጀመሪያ ተረጋጋ። አይደለም መንጌም እኮ ቢሆን ጥፋተኛ ነው። ለምን አብሮ ከሄደ፣ እስኪ መጀመሪያ ምክንያቱ ስሙ ምንድነው? ሁሉም ጥፋተኛ ነው። ጥፋተኛ ነው የምትሉት? ነው አብረሃም መንጌ አራብ አብረሽ እኔ ጋር እንደውም አልተገናኘንም። ነው፣ እሺ፣ ምን ሊያደርግ በምን ምክንያት ታዲያ ዋና ታዲያ? አብረን ሳያያችሁ ነው እንዴ ከአንተ ጋር ቆይ፣ ገና ምን አይወራም ሊሆን እና አብርሃም እንዴት ፈጥሮ አያወራም እኮ መንጌ፣ በእናትህ የለም። አሁን ተጨንቀናል፣ አታዘናጋን። በቃ አንተ ጋር ካለ እኔ ጋር ነው በለን። ሌላ ቦታ የምንፈልገው እኔ ጋር ካለ ምን ሆነ ብዬ ነው እኔ ጋር ነው የማላችሁ። አይ እኔ መንጌ ማርያምን እንጣላለን ወይ ፍራንክ ነገር ምናምን አስበህ ከሆነ እንደዚህ ቀልድ ነው ምናምን ነገር በለኝ። መጣላት ነው የምታወራው በዚህ አይነት ነገር

ምን እንደው እናት አብርሃም ሳይ ነው እንዴ? እንትን ነው ነው። አብርሃም እኔ ምን አውቃለሁ? እሺ እኔ የታይቶኝ እንደዛ እንዳለ እኔ እኮ ከቤት አልወጣሁም። ሲቀጥል ደግሞ በረከት ከኔ ዘንዳ ከመጣ እንዴት ሳይላችሁ ይመጣል? በምን ምክንያት እኔ ዘንዳ ይመጣል?

እሺ፣ ቆይ አብራም በምን ሁን ግን እኔ በረከት በበረከት ጉዳይ እኔ ምንም ነገር የለውም። ሲቀጥልም በረከት እኔ አልመጣም ከደጋም አላየሁትም። ምን በበረከት መጥፋት ለማለት ፈልገ ነው? አለም፣ ምን ነው? ምን ለማለት ፈለገህ ነው? ማለት አይለም። ሌላ ነገር አይለም። አሁን ከምትጣሉ በቃ አንተም ያለህበትን ነገር፣ አሁን እኔ ምን አውቃለሁ? እኔ ያለህበትን አላቅማ። ምንድን ነው እሱ? ገና ምን ምን አውቃለሁ ስለሱ። እሺ ምንም ሳይ፣ እንዴት ወደ ጊዮርጊስ ሲደዋል? ከመቼ ወዲህ ነው ቤት መጥቶ? ከአንተ ቤት አይደለም? ቤት አይደለም። ምንም ሳይ ነው አብርሃም እንደዛ የሚለው። ወይኔ ዋለሽ፣ ቆይ እኔ

እኔ በረከት ጋር በጭራሽ አልተገናኘም። ሲቀጥልም በባጃጅ አልሄድኩም፣ ከቤት አልወጣሁም። ሌላ ነገር የምታሰብ ከሆነ የራስ ጉዳይ አልቀበ አንተ ማስረዳኝ ምን እያልከኝ ነው በረከት ነገር

ምን ማለት ነው? ፕራንክ ነው ማለት ነው። ቆይ ተረጋጉ። እኔ እና ማስቴ ነው ሀሰበን ፈረገት ሆነን ፕራንክ ልናረጋችሁ ብለን ነው ከላ ። ቆይ የምን ፕራንክ ነው? ቆይ ተረጋጉ። የት ነበርክ አንተ? ተረጋጉ። ነበርኩ እያየኋችሁ ነበር። አብርሃም ተረጋጋ። ፕራንክ ተረጋጋ። አይለም ፕራንክ ነው አድርገናችሁ እኮ። ምን ዓይነት ቀልድ ነው የምትቀልዱ? እኮ ፕራንክ ነው ምንድን ነው ቆይ። እንደዚህ አይነት ቀልድ ይቀልዳል እንዴ? እና ፕራንክ ማድረግ አንችልም እናንተ?

መደረግ በእነሱ ነው እንደተጀመረው እኛም አጣናናቸው። ያው ፕራንክ ሲደረጉ ላይ ጣሉ ነበር። ያው እንግዲህ ቤተሰብ ማለት እኔና ማስቴ በረከቱ ነው። የሆነ ሀሳብ አስበን ፕራንክ አድርገናቸው ነበር፣ ግን ደግሞ ፕራንኩ ወደ አልታሰበ ሁኔታ ሄዶ አብርሽና መንጌ ተጣልተውብናል። ይሄ ይፈጠራል ብለን አላሰብንም ነበር። እንግዲህ ቤተሰብ። እስኪ ዝሮ ዝሮ ያለውን ነገር እንትንንበል በሌላ ቪዲዮ እስከምን በቃ ደና ቆዩልን። እናንተ አብርሽ ጋር በቃ ነው መንገጋለ አረጋው